ግን ምን ያሳዝነኛል መሰለሽ? አንቺ አንቺ በጣም ታሳዝኛለሽ። እኔ ነኝ የማሳዝነው። ቆይ ለምን ለዚህ ቤት ለሰውየው ለሁሉም ዋጋ ከፍለች መጨረሻች መጣል። ምናልባት የፈለገችው ነገር ቅዠት እንደሆነ ስታቅ ራሷ ትመጥ ሆን። ቅዠት አንተ ቆይ፣ በሰው ንብረት እቅታወጣለ እንደ ትሁት። ከተረዳሽኝ ተረጂ እኔ ማግባት ፈልጋለሁ። ለእሱ ደግሞ ገንዘብ ያስፈልገኛል። ታቃለ? ለእሷ ስል ክብሬን፣ ማንነቴንና እኔ ሰውነቴን አጥቻለሁ። ሚገርም ቆይ ለማት አስተውቃል። በጣም ጥሩ ሀሳብ ነው ዳኒ። ለምን ይዛት አትመጣም? ያውም እዚህ ነው ማመጣት። ቲና እኮ ፍቅረኛ እንዲህ ይዛት ፈልግ። እንደ ህፃን ነው የምታየኝ ዳኒ። እኔ አልተዘጋጀሁም። ማሌ ደግሞ ስሞትልሽ ሄዱ። አትሙት። አልገባኝም። ጥሩ ሴት ከሆነች እንወስዳታለን። አባዬ ጤነኛ ነገር አምኝ። እስኪ እናያለን። ይሄ ትክክለኛ ይመስል እንትን እድን ስላገኘንሽ ደስ ብሎናል። እንቢ ብላኝ በመከራ ነው ያመጣት። ጋሽ እቺ የመሰለች መሰለሽ ልጅ እንዳታመልጥ እኔ እኔን ተተውዴ ትሄዳለሽ ብላችሁ ነው ጋብቻ እኮ አስበናል። ያው አንዳንድ ነገር አልሟላላችሁ ዋላላችሁ ስላለም ሰንተው አለ አረብ ሰው ይሁን ለትዳር ሀብታ ያስፈልግም ምናምን እያለ ሲያወራ በእነሱ ጊዜ ባይሰራም እኮ ስለሚኖረው ጥሩ ርግብ ትመስላለች። በህግ አምላክ አንተ እያየሃታል ነበር። አራ ላይዋት እሱ ሳይታታል በኋላ ግን እንዳታመልጠ ማምለጥ እንደ ቀልድ የምታወሪው ነገር አይደለም። በጣም ከባድ እንደሆነ አልገባሽ። ትዳር፣ በረከት፣ ልጆቹ በረከቱ ብዙ ነው። ምን አይነት ቀልድ ነው የሚቀልድ? ባልሽ እንግዲህ አንቺ ነው። መከባበር የሌለበት ትዳር እንደኔ እንደኔ ትዳር አይደለም ስለዚህ የመጀመሪያ አማራጭ ፍቺ። እንጫወት እንጂ በኋላ ቃሊብ አባት አሁን ላይ ለዳኒ እጅግ በጣም ማለት ነው የሚያከስረውን ነገር አስቧል። እስከ ዛሬ ሲያሰቃዩን የቆዩትን እነሱም እረርድብን የሚሉትበት የሚሉትበትን ነገር ነው እኔ እያሰቡት እንዲህ በቀላሉ የቲናና የዳኒ ነገር አያልቅም በማለት እንግዲህ አሁን ላይ እንግዲህ እጅግ በጣም ዳኒ የሚጎዳበት ነገር አምቷል ማለት ነው። እሱም የዳኒ ጓደኛ ወይንም ደግሞ የዳኒ ፍቅረኛ ኤደንን ማለት ነው እንድታመጣትና እንድታስተዋውቀን እንፈልጋለን፣ በማለት እንግዲህ ቃሊብም እንዲሁም ደግሞ የቃሊብ አባትም ምን ችግር አለ? ለቤተሰቦች እኮ ፍቅረኛህን ማስተዋወቅ እጅግ በጣም ደስ ይላል። እሷም ደግሞ እመኔታም ይኖራታል ለቤተሰብ ስታስተዋውቃት። ስለዚህ ይህ በጣም ጥሩ ነገር ነው፣ በማለት እንግዲህ ወስነዋል ማለት ነው። እንግዲህ ያው ቲና ከቤት የለችም። እሷም እንግዲህ ደስ ብሏታል ቤቱን በስሟ የሆነላት መስሏት፣ እንግዲህ ደስታዋን ብቻዋን እንግዲህ ጮቤ የረገጠች ይሁን አሊያም ደግሞ ስለ ቤቱ ጉዳይ ብቼን ፕሮሰሱን እኔ አስጨርሰዋለሁ፣ እስካሁን ያደረገው ይበቃል፣ ሌለውን ሁሉን ነገር እኔ ማከናወን እችላለሁ የሚለውን ነገር ወስዳ በራሷ ነገሮች በሙሉ ለማስተካከል ወስናል። ቲና አለመኖር እንግዲህ ለዳኒና እንዲሁም ደግሞ ለአባቱ እጅግ በጣም ጥሩ አጋጣሚ ፈጥሮላቸዋል። ይህንም ደግሞ ዳኒ ነው ማለት ነው። ዳኒ ያው ቲና ሳታቅ ፍቅረኛውን ከቤቱ እንዲያመጣ ወይንም ደግሞ ወደነ ቃሊብ ቤት እንዲያመጣ ጠይቀውታል ማለት ነው። ዳኒ ስልክ ሲያወራ ነበር። እጅግ በጣም እንግዲህ ስለ ፍቅረኛው በጣም ብዙን ጊዜ ሲያወራ ነበረ። ለትሁትም ሲያወራት ነበር። እንዲሁም ደግሞ አሁን ላይ ደግሞ ለቃሊብም እጅግ በጣም ደስ በሚል አገላለጽ ሲገልጻት ነበር። በጣም ነው የምወዳት ሁሉ ነገሬን ክብሬንና እንዲሁም ደግሞ ሰውነቴን አሳልፌ ለሌላ ነገሮች አድርጊያለሁኝ ግን በጣም እወዳት አለሁ አፈቅራት አለሁ በማለት እንግዲህ ስለ ሄደን ስለሚወዳት ፍቅረኛው ሲያወረው ነበረ እና እንደዚህ የምትወዳትና የምታፈቅራት ከሆነ ለምንድን ነው ወደኛ አመተህ የማታስተዋውቀን? በማለት እንግዲህ ነግሮት ነበረ። እና ያው የቃሊባ አባትም ልክ እንደዚው ነበረ። አንጣና አስተዋውቀን ብለውታል ማለት ነው እንግዲህ። ዳኒም እጅግ በጣም ደስ ብሎት ማለት ነው፣ ምክንያቱም እጅግ በጣም ይወዳታል። ልጅቷም ደግሞ የሆነ በቃ ስርዓት ያላት ልጅነች ማለት ነው። ሲቀጥል ለትዳር መሰረቱ ገንዘብ ሳይሆን ዋናው ፍቅር ነው፣ ወይንም ደግሞ ዋናው መተሳሰብ ነው። ከዛ በኋላ በትዳር ላይ ብዙ በረከቶች ሊመጡ ይችላሉ ብላ የምታስብ ነች ማለት ነው። እና ይህንን አስተሳሰብ ደግሞ ገንዘብን ሳይሆን ዋናው ለሰው ልጅ ዋናው ሰውነት ይቀድማል፣ ወይንም ደግሞ በፍቅር ቀስ ብለን መስራት እንችላለን የሚለው አስተሳሰብ እንግዲህ ለቃሊብ አባትም እንዲሁም ደግሞ ለቃሊብም እጅግ በጣም ወሳኝ ነው ማለት ነው እና ይህን ነገር ደግሞ ከቲና ላይ ስላላዩት ከሱ ጋር ከእሷ ጋር ማለት ነው እጅግ በጣም ደስ የሚል ጸባይ አይተውባታል ማለት ነው እና ያንጣና ያስተዋወቀን ካስተዋወቀን በኋላ ነገሮቹን እንደሚሆን እናደርጋለን። ጥሩ እርግብ ከሆነች በጣም መልካም ከሆነች ደግሞ አንተ ራሱ አፈፍ ታደርጋት ለቃሊብ በማለት እንግዲህ የቃሊብ አባት ለቃሊብ ተናግሯል ማለት ነው። አባዬ ምንድን ነው የምትለው? ምንስ ቢሆን የሱን የሱን ሚስት እንዴት ነው ለራሴ የማደርገው? ይሄማ በፍጹም አይሆንም። በማለት እንግዲህ ቃሊብም ሲናገር ነበረ። ምን ሆኖ ነው እሱ ያንተን ሚስት አደለ እንደ ሲያባልግብህ የነበረው? ስለዚህ እሱን መበቀል የምንችለው በዚህ ጉዳይ ነው በማለት የቃሊብ አባት ተናግሯል ማለት ነው። ያ ማለት እንግዲህ የዳኒን ፍቅረኛ አሳልፎ ለቃሊብ ለመስጠት እና ለቃሊብ በመዳር ማለት ነው። እንዲሁም እንግዲህ ዳኔ እንዲናድድና እንዲበሽቅ ለማድረግ አስበዋል። ይህ ነገር ይሳካላቸዋል ለሽማግሌው፣ ወይንስ ደግሞ አይሳካላቸውም? በእርግጠኝነት ይህን ነገር እያደረጉታል። እስከ ዛሬ ዳኒና ቲና ሲጫወቱባቸው የነበሩትን ነገር ዛሬ ደግሞ አሁን ላይ በተራቸው በእርግጠኝነት አሁን ላይ ለቃሊብና እንዲሁም ደግሞ ለአባት የሆነው ድሉ ማለት ነው። በነገራችን ላይ የዳኒ ፍቅረኛ ምንም የምታውቀው ጉዳይ የለም፣ ምክንያቱም ዳኒ እዚህ ጋር ገንዘብ ፈልጎ ከቴና ጋር እንደሆነ ምንም የምታውቀው ነገር የለም ማለት ነው። ስለ ስራ ጉዳይ ነው ይሄ ነገር ይሳካና፣ ከዚያ በኋላ እኔና አንቺ አብረን እንደፈለግነ መሆን እንችላለን። እኔ ደግሞ አንቺን ማስተዳደር እፈልጋለሁኝ። ስለዚህ ዝም ብዬ ትዳር ውስጥ መግባት አልፈልግም። ይሄ ያሰቡት ነገር ይለቅልኝ እንጂ ከዛ በኋላ የፈለግነውን ነገር ማድረግ እንችላለን። እኔና አንቺም ተሎ እንጋባለን በማለት እንግዲህ ቀን ቀጠሮ እየሰጣት የተገኘችው ኤደን አሁን ላይ እንግዲህ ወደነ ቃሊብ ቤት በገባችበት ሰዓት ትክክል ነው፣ ሽማግሌው ያለው ነገር ሁሉ ትክክል ነው። በትዳር ውስጥ በረከት ይመጣል። ስለዚህ ምንም አይነት እንትን ገንዘብ ሆነ ምንም ገና እስከማገኝ እስከማመጣ ተብሎ ጊዜያቶች መሄድ የለባቸውም። እኔ ደግሞ ሴት ልጅ ነኝ በማለት እንግዲህ ሽማግሌው እየተናገረው ወይንም ደግሞ የቃሊብ አባት የተናገረው ትክክል ነው በማለት እንግዲህ የቃሊባ አባትን ስታደንቀው ነበር ሲቀጥል ደግሞ ያው ዳኒንም ሲያስጠነቅቀው ነበረ ማለት ነው የቃሊባ አባት ማለት ነው እና ይችን የመሰለች ልጅ እንዳታመልጥ ከምንም በላይ ትዳር ጥሩ ነው። በትዳር ላይ ብዙ በረከቶች ይገኛሉ። ስለዚህ ተሎ ብታገባት ይሻላል። ካለዚያ ደግሞ ሌላ ሰው ሊቀማ ይችላል። አሊያም ደግሞ እኔ ለራሴ ለቃሊ አፈፍል ላድርጋት ይችላለሁ በማለት እንግዲህ በትክክል እንግዲህ በግልጽ ተናግረዋል ማለት ነው። እንደዚህ እየተናገረ እንኳን እነሱ ምንም ሊገባው አልቻለም። ሲቀጥል ግን በንግግሩ በጣም ተናዷል። እንዴት ምንስ ቢሆን ምንስ፣ እንዴት እንደዚህ አይነት ነገሮች ሊናገርሽ ይችላል? እንዴት እንደዚህ ይላል? ቀልድ ነው እንዲህ መለያየት ፍጹም ቀልድ አይደለም እኮ መለያየት፣ እያለ እንግዲህ ዳኒ ሲናደር ነበር። በነገራችን ላይ እጅግ በጣም ነው የሚወዳት የሚያፈቅራት፣ ከምንም በላይ ማለት ነው። ግን ደግሞ እሱ ላሳካው የፈለግኩት ነገር አለ ማለት እንግዲህ፣ ገንዘብ ለማግኘት እና እሷን ለማግኘት ለማግባት ነው የሚፈልገው ግን ደግሞ እሷ ደግሞ የእሱን ነገር እንደዚህ ገንዘብ አጥንጫ አምጥቼ እንደዚህ አድርጌ ምናምን ነገር የሚለውን ነገር በፍጹም አትፈልግም። አንድና አንድ እሱን ብቻ ነው የምትፈልገው ማለት ነው። እና በዚህ ሁኔታ እንግዲህ የቃሊብ አባትና ቃሊብ የተመለከቷት ማለት ነው ኤደንን እያ ማለት የዳኒን ጓደኛ ወይም ደግሞ ፍቅረኛ ሲመለከቷት እጅግ በጣም ትሁት እና መልካም እንደሆነች እና ደስ የምትል እርግብ ነች። እና ምን አሰብክ ልጅ በማለት እንግዲህ የቃሊብ አባት ቃሊብን ጠይቆት ነበረ። አባዬ ምን ላስብ እችላለሁ፣ እንደ እንዴት እንደዚህ ነገሮች ሊሆኑ ይችላሉ በማለት እንግዲህ ቃሊድም እያቅማማ ይገኛል ማለት ነው። በፍጹም በጣም ደስ የምትል ልጅ ነች። ስለዚህ ይች ልጅ አንተ አፈፍ ማድረግ አለብህ ስለዚህ አንተ ታገባት አለ። በጣም ጥሩ ልጅ ነች በማለት ሲናገረው ነበር። ቃሪብም እጅግ በጣም ግራ እየተጋባ ነበረ። በመጨረሻም እንግዲህ ስልክ ደውሎላት ወደ ቤት እንድትመጣ አድርገዋል ማለት ነው። የቃሪብ አባት እንግዲህ ዳኒ በሌለበት ኤደን ወደ እነሱ ቤት መታለች። እያወሯት ባሉበት ሰዓት ነበረ። እስኪ ዳኒ እየደወለልኝ ነበር ደጋግሞ ልደውልለት ብላ ስትናገር፣ ያሁ ሽማግሌውም አይ ሰዎች ትደውይለታለች ችግር የለውም አሁን ላይ ከኛ ጋር ተጫዋች በማለት እንግዲህ ሲያዘ፣ ይገዩት ራሱ ዳኒ ወደ ቤት መጥቶ ከዚ ቤት እንዴት እንደመጣሽ ግራ ገብቶት እንግዲህ እሱም ደንግጧል። በዚያ ፓርት ላይ ነበር ያለቀው። በእርግጠኝነት ቃሊብና ኤዱ ማለት ነው በእርግጠኝነት ይቀራረባሉ። መጨረሻም እሱን ልታገባው ትችላለች። ዳኒ እንደዚሁ አጨብጭቦ ያው ከቲና ጋር ይቀራል ብዬ አስባለሁ ማለት ነው። መሆንም አለበት፣ መሆንም አለበት። ዳኒ ያው ብዙ ነገሮች እንግዲህ እንደ ቲና ክፉ ባይሆንም ግን ደግሞ መታረም አለበት። እነሱ ታረመ ወይንም ደግሞ የስራውን ቅጣት አገኘ የሚባለው በዚህ መልኩ እሱም በሰው ላይ ያደረገው ነገር በራሱ ሲደርስበት ሊሰማው ይችላል ምን አይነት እንደሆነ ማለት ነው። እንግዲህ ዳኒ የቃሊብን ምሽት ነበረ እሱ ሲያባልግ የነበረው ማለት ነው። እና አሁን ላይ ግን በእርግጠኝነት ቃሊብ ከኤደን ጋር ይግባባል። በነገራችን ላይ ኤደንን አይጎዳትም ማለት ነው። ያ ማለት እሷ በጣም መልካም እና ትሁት እንደሆነች ከተረዳ እሱ የምታውቀው ነገር እስከሌለ ድረስ በዚህን ያክል ቃሌ ብና ወይንም ደግሞ የቃሌው አባት ሰውን የሚጎዱ አይደለም ማለት ነው እና በጸባዩ በትትናዋ እንደዚሁም ደግሞ በመልካምነቷ በእርግጠኝነት ከነሱ ቤት ማለት ነው መልካም መልካም ሚስት ወይንም ደግሞ መልካም እንዲሁም አባቱን እየተንከባከበች የምትኖር እንዲሁም ደግሞ በቴና እግር ገብታ እሷ እጅግ በጣም መልካም እንደምትሆንና እንዲሁም ደግሞ ቃሌብን በብዙ ነገሮች የምትከሰው ይመስለኛል ማለት ነው። እንግዲህ ዳኒ እና ቴና መጨረሻቸው አሁን ሌም አጨብጭቦ መቅረት ነው ማለት ነው። በነገራችን ላይ ትሁት ራሱ ነግረዋለች እጅግ በጣም ደስ የምትል ልጅ ነች በማለት እንዴት አይሻት ብሎ ራሱ ዳኒ ስለ ፍቅረኛው ማለት ነው ትሁትን ጠይቋት ነበረ። ትሁት ግን እጅግ በጣም በጣም ነው የምታምረው። ይችን እየመሰለች እያስቀመጠ ነው። እንዲህ አንተ ከዚያች ጭራጋ የምትሆነው እንዴት ነው የምታስበው? በጣም እኮ ነው የምታምረው። በዚያ ላይ ረጋ ያለችው ስነስርዓቷስ፣ ሁሉ ነገሯ እጅግ በጣም ደስ የምትል ልጅ ነች። አንተ ግን እንደው ዝም ብለህ በማለት እንግዲህ እሱን ተናግረዋለች ማለት ነው። ስለዚህ ጠበቅ አድርገህ ብትይዛትና እሷ ጋር ብትሆን እጅጉን መልካም ነው። ካመለጠች ከዛ እየየ እንዳትል እያለች ነግረዋለች። እሱም እንግዲህ እንደዚህ በቀላሉ መለያየት አለ? እንዲህ በፍጹም እኔ እና እሷ መቼም አንለያይም በማለት ኤዶም እራሷ ጠይቀው ነበረ። ግን ሽማግሌው እንዳለ እኔ የሌላ ሰው ቢሆን አንተ ምን ልታደርግ ትችላለህ በማለት እንግዲህ ጠይቀው ነበረ፣ ዳኒን ማለት ነው። ዳኒ በፍጹም እኔ አልችልም፣ አንቺ የሌላ ሰው ስትሆኝ እኔ ማየት አልፈልግም፣ እሱን ራሱን የምገለው ይመስለኛል በማለት መልሶላታል ማለት ነው። ስለዚህ ዳኒ በእርግጠኝነት ማለት ነው ቃሊብ ራሷ ኤደንን ካገባ ሰው አይሆንም። እጅግ በጣም ነው የሚበሳጨው። ግን ደግሞ ራሱ እስከዛሬ ክፉ ስራዎቹን ሲያደርገው የራሱ ስራ ነው የሚከፈለው ማለት ነው። እና በእርግጠኝነት ከቃሊብ ጋር ይግባባሉ፣ አንድ ይሆናሉ ብዬ አስባለሁ፣ ሁለታቸው ቴናና እንዲሁም ደግሞ ዳኒ አጨብጭበው ይቀራሉ ብዬ አስባለሁ ማለት ነው። ወደ ቻናሌ ተከታታዮች ቤተሰቦች በያላቸሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። በያላቸውበት ሰላማቸው ይብዛልኝ። ቀጣይ ፓርትን እንግዲህ ሁላችንም በጉጉት የምንጠብቀው ይሆናል። ባባይ